መገናኘት አለብን ስትይ በጣም አስፈላጊ ነገር እንደሆነ ድምጽሽ ላይ ያስታውቅ ነበር። ቆይ፣ ምንድን ነው የተፈጠረው? መጀመሪያ ቤት ውስጥ ምን እየተካሄደ እንደሆነ ንገሪኝ። ሉሊትን ከትናንትና ማታ ጀምሮ ሽንት ቤት ለሽንት ቤት እንድትመላለስ የሚያደርግ ነገር ሰጠኋት። ማለት ሽንት ቤት የሚያመላልስ ነገር ማለት? አታደርጊውም። አንቺ እንደምታስቢው አይደለም። በይኝ፣ ከአንቺ ጋር መጣላት ብስማ፣ እኔ መቼም ነው የማላስበው እሱ ብቻ መስሎች ነው። አሁን ከመምጣት በፊት ውስጥ ያሉ ሽንት ቤቶችን በሙሉ ቆለፍኩና በውጭ በኩል ያለው ጠባብ ሽንት ቤት ላይ እግሯ ላይ ተቀምጣ እንድትጠቀሙ አደረግኳት። ደግሞ ሉሊት እዛ ሽንት ቤት ውስጥ አስቢያት እስኪ። ግን እኮ አምሯችን ላይ የፈጠር ነው፣ ከፍታና ዝቅታ ስላለ ነው እንጂ ምንም ልዩነት የለውም። ለሉሊት ግን ትልቅ ልዩነት አለ። እሱስ ልክ ነሽ። እኔ የምልሽ ናታን ከትናንትና ወደ ቤት ሲገባ ያየሹ የተለየ ነገር አለ እንዴ? ማለቴ ያው ማምሸቱ እንደውለሽ ነገርሽኛል ብዬ ነው። ከትላንት ወዲያ አዎ። ያኔ እራቴ ካዊ አድርጎልን ነበር የመጣው። እሱ ደግሞ ያለው ትሮ ውጭ በልቶ ነው የመጣው። ከእኛ ጋር እንብላ ስንለው አልፈልግም ውጭ በልቻለሁ አለ። ሌላ ሲያየሽው የነበረበትን ቦታ የሚገልጽ ነገር ምናልባት ልብሱ ላይ ደም ወይም ሌላ ነገር ያየሽው ነገር የለም? ኤፍራታ ምን እያልሽ ነው? ስለምን ደምና ስለምን ፍንጭ ነው የምታወሪው ያፌት?